በአዲስ አበባ ከተማ የበካይ ጋዝ ልቀትን ከሚያባብሱ ዘርፎች መካከል የትራንስፖርት ዘርፉ ትልቁን ድርሻ እንደሚይዝ የአዲስ አበባ ከተማ የትራንስፖርት ቢሮ ባስጠናው ጥናት ላይ ተመላክቷል። በከተማዋ ብክለቱን ከሚያባብሱት ምክንያቶች መካከልም ተሽከርካሪዎች የሚጠቀሙት የነዳጅ አይነት፣ እርጅና፣ የትራንስፖርት ፍሰቱ መጨናነቅና የተሽከርካሪ ብዛት በዋነኛነት ይጠቀሳሉ። የከተማ አስተዳደሩ በትራንስፖርት ዘርፍ የሚከሰተውን የበካይ ጋዝ ተጽዕኖ ለመቀነስና የከተማዋን አየር ጥራት ለማረጋገጥ ጥረት ላይ እንደሚገኝ የሚገልጸው የአዲስ አበባ ከተማ ትራንስፖርት ቢሮ በተለይም የአረንጓዴ ሽፋንን ማሳደግና የተሽከርካሪ ቴክኖሎጂን ማሻሻል ዋነኞቹ መፍትሄዎች ናቸው ይላሉ የቢሮ ኃላፊ አቶ ያብባል አዲስ አንዱ። ከትራንስፖርት ዘርፍ የሚወጣውን የአየር ብክለት መቀነስ የሚቻለው የትራንስፖርት የመጓጓዝ ስልትን በመቀየር ነው። ስለዚህ አሁን ላይ የእግረኞችን ትራንስፖርት ለማስፋፋትና የነን ሞተራይዝድ ትራንስፖርት የሆነውን የብስክሌት ትራንስፖርት ለማስፋፋት እንደ አዲስ አበባ ከተማና እንደ ሀገርም እየተወሰደ ያለው እርምጃ በጣም ከፍተኛ ነው። ይሁን እንጂ ከከተማዋ እድገትና መዘመን ጋራ በሚመጣጠን ሁኔታ ከትራንስፖርት ዘርፉ የሚወጣውን የበካይ ጋዝ መጠን መቆጣጠር፣ በህብረተሰቡ ላይ የሚደርሰውን የጤና ጉዳት መመከት ይገባል የሚሉት የቢሮ ኃላፊው፣ በካይ ጋዝን ለመቀነስና ለመቆጣጠር የወጣውን መመሪያ ለማስጠበቅ ተቆጣጣሪ አካላት በጋራ መስራትን ይጠይቃል ብለዋል። የትራንስፖርት ሴክተሩ ከፍተኛ የሆነ የአየር የበካይ ጋዝ ልቀት ስላለው እዚህ አካባቢ የበካይ ጋዝ ልቀት መጠን ደረጃ ስታንዳርድ ማውጣት አስፈላጊ ሆኖ ተገኝቷል ማለት ነው። ስለዚህ መንግስት ስታንዳርድ አወጥቷል ማለት ነው። ስታንዳርድ ብቻ አይደለም፣ ይህንን ስታንዳርድ ደግሞ ተግባራዊ የምናደርግበት የአፈጻጸም መመሪያም ተዘጋጅቷል። ስለዚህ የምርመራ ተቋማት ምርመራ አድርገው ለተሽከርካሪዎች ቦሎ ከመስጠታቸው በፊት ሁሉም ተሽከርካሪዎች የወጣውን ስታንዳርድ ያሟሉ መሆናቸውን ማረጋገጥ ያስፈልጋል። በአዲስ አበባ ከተማ ደረጃ የበካይ ጋዝ ልቀትን የሚያመነጩ በርካታ ዘርፎች እንዳሉ የተናገሩት በአዲስ አበባ ዩኒቨርሲቲ የሕብረተሰብ ጤና ተባባሪ ፕሮፌሰር ዶክተር ተፈሪ አበጋዝ በአሁኑ ወቅት ከተማዋ ከምትገኝበት ሁኔታ የትራንስፖርቱ ዘርፍ ለብክለቱ ትልቁን ድርሻ እንደሚያበረክትና ችግሩን በዘላቂነት ለመቅረፍ ካልተሰራም ከፍተኛ ማህበራዊ ጉዳቶችን እንደሚያመጣ ተናግረዋል። በዋናነት የጤና ችግር ነው። እንግዲህ የመተንፈሻ አካላት ችግሮች በአብዛኛው እንግዲህ ኢትዮጵያ ውስጥም ብዙ ህጻናቶችም ህይወት እየቀዘበ ያለ ትልቁ የጤና ቀውስ ኒሞኒያ የምንለው ነው። ሌሎችም ከመተንፈሻ አካል ጋር የተያዙ እንደ አዝማ፣ ብሮንካይተስ የመሳሰሉ ችግሮች አሉ። ከዛ ዘለል ሲል ደግሞ በተጋላጭነታችን እየጨመረ በሄደ ቁጥር ክሮኒክ የምንላቸውንም የሳምባ ካንሰር እንዲሁም ስትሮክ ሌሎች ከልብ ጋር የተገናኙ የጤና ቀውሶችን ያስከትላል። የበካይ ጋዝ ልቀት መጠን ደረጃ ለመቆጣጠር የወጣው መመሪያ እየዘመነች ላለችው አዲስ አበባ ከተማ ይዞ የሚመጣው በርካታ ማህበራዊ ጠቀሜታዎች እንዳሉት ያብራሩት በአዲስ አበባ ከተማ ትራንስፖርት ቢሮ በትራንስፖርት ዘርፍ የአካባቢ አየር ብክለት ክትትልና ቁጥጥር ቡድን መሪ አቶ ግርማ ሳሙኤል የብክለቱ ዋነኛ መንስኤ የሆኑ ተሽከርካሪዎችን በመቆጣጠር ደረጃቸውን አሟልተው እንዲንቀሳቀሱም የተለያዩ አስገዳጅ ቅድመ ሁኔታዎችንም ያካተተ መሆኑን ተናግረዋል። አንድ ተሽከርካሪ ግዴታ ደረጃን አሟልቶ መገኘት አለበት፣ ይሄ አንዱ መስፈርት ነው። ሁለተኛ ደግሞ ይህ ተሽከርካሪ በድንገተኛም ሆነ በመደበኛ ምርመራ በሚያስደርግበት ወቅት አስፈላጊውን መረጃ መስጠት አለበት። ሶስተኛ ያለ በካይ ጋዝ ልቀት ደረጃ የምስክር ወረቀት ሳይዝ መንቀሳቀስ እንደሌለበትና እና ሁለተኛ ሰው አራተኛ ላይ ደግሞ የሚገጠሙ የበካይ ጋዝ መቀነሻ ቴክኖሎጂዎች ሀገሪቱ እውቅና የሰጠችው መቀነሻ ቴክኖሎጂዎች መሆን አለበት።